ፍጡር ቤዛ መሆን አይችልም። ይግባችሁ፣ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ከዚህ ሁሉ በተለየ ግን ድንግል ማርያም ወልጄሃለሁ ብላ ስትቆም የእሷ ምልጃ ከሌላው ይለያል። ወልጄሃለሁ፣ አቅፌሃለሁ፣ ከንፈሮቼ ስመውሃል፣ ጀርባዬ አዝሎሃል፣ ዓይኖቼ እንባን በፊትህ ላይ አፍስሰዋል፣ እግሮቼ አንተን አዝለው ተንከራተዋል፣ ጆሮዎቼ አንተን በመውለድ ምክንያት ስድብን ሰምተዋል። ማርልኝ ብትለው እጅ መንሻ ሆና የምትቀር በልጇ ፊት የምትቀር ንጽሕት ንጽሕት ርግብ ናት። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። በዚህ ዓለም ላይ የምቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው፣ ይሄ ውሃ ነው ማለት አይቻለም እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም፣ ይላል ጌታርጉ ቢወዳ ነው። እናት እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርክት፣ ቡርክት፣ ቡርክት፣ ቡርክት እልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። እመቤታችን ቤዛ አይደላችን ቤዛ ልጇ ነው። አትደንግቱ፣ ቤዛ ልጇ ነው። ነይ ነይ፣ ቤዛ ነሻሉ ለዓለም ተብሎ አይሰበክም። እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት እግዚአብሔር ያደረበት። ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወደ ልዞር ነው ዛሬ እመብርሃን መብራህ እንዲሁ እንዲሁ አንት አንተ ወንጌል ምን አለ አይን ምቀኛ ነው እንዲህ አለ እንዲሁ አይን ምቀኛ ነው ወይ ልጇ ብርሃን ከሆነ እናቱ ደግሞ እም ማለት እናት ነው እመብርሃን ብርሃን ማለት የብርሃን እናት ነው እንዲሁ ያማኸል እመብርሃን ብርሃን ማለት ምን ነው የሚቸግርህ ልጇ ብርሃን ነኝ አለ እንደ ወለደችው ደግሞ ነገረው ያው ወንጌል እንዴት እመብርሃን ብርሃን አትላትም ምቀኝነት እኮ ነው እንዲሁ በማይደረስበት ይቀናል እንዴ ትባሸቃላችሁ እንዴ ጠላት ከፈለጋችሁ ሰይጣን አልላችኋል አይደል እሱን አትተሰላለፉትም እንዲሁ ማርያም ምን አረገቻችሁ ምረት አዝላ በመጣች ለድንግል ማርያም ከዕውቀት የተነሳ ልንማር አንችልም። ቅዱስ ያይቆብ ዘስሩግ የተባለ አባት ድንግል ማርያምን የተሰጣትን ክብር መግለጥ ማለት ይላል አንድ ሰዓሊ ፀሐይን ለመሳል ቢፈልግ ከነ ብርሃኗና እና ከነ ሙቀቷ መሳል ይችላል? አይችልም። የፈለገ ጎበዝ ሰዓሊ ቢሆን ከነ ብርሃኗ ካመጣት ቀልጦ ይሞታል። አይችልም ራሱ ። ስለዚህ ፀሐይን መሳል ይቻላል፣ ከነ ብርሃኗ ግን መሳል አይቻልም። ስለ ድንግል ማርያምም መናገር ይቻላል፣ በተሰጣት ክብር መጠን ግን መግለጥ አይቻልም። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ነቢያትን፣ ሐዋርያትን፣ መላእክትን እያነሳ በቃል ኪዳናቸው እየተማጸነ ከሄደ በኋላ ይልቁኑ ስለ እናት ስለ ማርያም በማለት ያነሳል። ምክንያቱም የእመቤታችን ምልጃ የእመቤታችን ቃል ኪዳን በእጅጉ የተለየ በመሆኑ ምክንያቱም ነቢያትን፣ ሐዋርያትን፣ መላእክትን ሁሉ ከፈጣሪያቸው አማልዱን ጸልዩልን ብለን ስንማጸናቸው፣ ድንግል ማርያምን ግን ለይተን ከምንሽ እንላለን ከልጅሽ እንላለንና ውፍድ ፋ ደሰ ይልቁኑ ስለ እናት ስለ ማርያም ይላል። ታላቁ ሊቅ ቅዱስ የፍሬም ሶርያዊም ለኪ ይደሉ ዘምኩሎሙ ቅዱሳን ተሳል ይለነ ኦ ምሊ ተጸጋ ምሊ ተጸጋ ምሊ ተክብር መቤታችን ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል አለ። አንቲ ታቢ ምሊቃነ ጳጳሳት ምን ነው፣ ሊቃነ ጳጳሳት አያማልዱም? እንትኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ። ወፈድፋድ ትከብሪም ነቢያት፣ ያውም ቢሆን ነቢያት መምህራን አያማልዱም ትኝ እንደሆነ ከነቢያት አንቺ ትከብሪ ያለሽ ካለ በኋላ በኪ ግርማ ራእይ ዘያቢ እም ግርማ ሱራፌል ወኪሩቤል፣ ይልቁኑ ደግሞ ኪሩቤል ሱራፌል አያማልዱም ትኝ እንደሆነ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ ላንቺ ያለሽ ካለ በኋላ አንቲ በአማን ምካሀ ዘመድነ፣ ሰው ያለ ዘመዱ ይመካን በእውነት የባህሪያችን የነገዳችን መመኪያ ነሽ። ለሰውነታችንም ሕይወትን እያማለሽ የምታሰጭ ነሽ እንዳለ ሊቁ ቅዱስ አባ ጊዮርጊስ ዘጋ ስጫ ወፈድፋደሰ በእንተ ማርያም እምከ፣ ይልቁኑ ስለ እናት ስለ ማርያም ይቹም አንተን በመውለድ የባህርያችን መመኪያ ናት ካለ በኋላ መጀመሪያ አማላጅ አድርጎ ያቀረበው ምንድን ነው? በእንተ ማሕፀና ዘጾረከ ዘጠኝ ወር ከአምስት ቀን ስለተሸከመ ማሕፀኗ ይላል። እስቲ ዘጠኝ ወር በሉ እስቲ ከአምስት ቀን ስለተሸከመ ማህጸኗ። ይሄ ትልቅ ጸሎት ነው፣ ትልቅ ምስጋና ነው። የማህጸኗን ነገር ስናነሳ በእጅጉ እንገረማለን። ቅዱስ ገብርኤልን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ፣ ይደረግልኝ ስትለው ቅድመ ዓለም የነበረ ያለ የሚኖር በእግዚአብሔርነት በአምላክነት በፈጣሪነት በእበይ በአገዛዝ በስልጣን ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ የእለት ጽንሶ ኖ በማህፀኗ ምን ሆነ ተጸነሰ። ስለዚህ ስለዚህ ማህፀኗ ብለ ማረን ብሎ አባ ጊዮርጊስ ጸሎት ያቀርባል። እንግዲህ ማህፀኗን ነቢያት በብዙ መልኩ አይተውታል። ለምሳሌ የማህፀኗን ነገር ዳግሚት ሰማይ ሰማይ ብለው ሲያነሱ በማህፀኗ ያደረውን አዶናይ ምን ብለውታል ንገሩኝ? ፀሐይ ብለውታል። ማህፀኗን ደመና ሲሉ እሱን ምን ብለውታል እስቲ ንገሩኝ? ዝናብ ብለውታል። ንኡ እንከ ከመና ልዕላ ለዛቲ ደመና ብርሃን እንተጾረቶ ለማየ ዝናብ ንጹ ንጹ፣ የዝናብ ውሃ የተባለ ስትየ ጽምዋን ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግልን እና ከብራት እና ገናት ዘንድ ኑ ብሎ አባ ጊዮርጊስ እንደ ተናገረ ምስክሯ ማን ነው? ሄኖክ ነው። ማሕፀኗን ቤተ ስብሃት ሲለው ፈጣሪውን ምን ብሎታል? ንጉሥ ብሎታል። ማሕፀኗን ፔካ ነጭ እብነ በረድ ሲለው በላዩ የተቀመጠውን ጌታ ምን ብሎታል? ፀሐይ ብሎታል። ማህጸኗን ነቢያት ሐረግ ሲሉ እሱ ምን ብለውታል? በግ ብለውታል። ምስክሯ ማን ነው? ታላቁ አባት ይሳቅ ነው። እሷን ሰዋስው ማህፀኗን ዙፋን ሲሉ ጌታምን ብለዋል? ንጉስ ብለውታል። ምስክሯ ማን ነው? አባታችን ያዕቆብ ነው። ስለዚህ ይሄን ሁሉ ነቢያት በብዙ ህብረ ትንቢት በብዙ ህብረ አምሳል ስለገለጹት በንተ ማህፀና ስለተሸከመ ማህፀኗ ብለ ብለው አባ ጊዮርጊስ ዘጋስጫ ጸሎት ያቀርባል። ውስቲ ወደ ዘጸአት እንግባ። ማህፀኗን ሙሴ በምን አምሳል ተመለከተው? በሐመልማል አምሳል ሲመለከተው። ልጇን ደግሞ በምን አምሳል ተመለከተው? በነበልባል አምሳል ተመለከተው በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞላዲቶ ኮነቶ ገሃደ ክረምት ላይ በረዱን የሚፈረካከሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱ እሳት ድንግል ማርያም በማሕፀኗ ተሸከመችው መሸከም ብቻ ሳይሆን እናቱን ወላጁን ሆነችው በእውነት ማህጸኗን መሶበ ወርቅ ሲሉ ልጇን ምን አሉ? መና አሉ። ማን ነው ምስክሯ? ሙሴ ነው። ማህጸኗን ታቦት ሲሉ ጌታን ምን አሉ? አሉ ጽላት ህይወት ቃል አሉ። ማህጸኗን ጠረጴዛ ሲሉ ጌታን ምን አሉ? ህብስት አሉ። ማህጸኗን ማዕጠንት ሲሉ ልጇን ምን አሉ? እሳት እነማ? እነ አሮን። በእውነት ማህጸኗን መቅረስ ሲሉ ልጇን ምን አሉ? አሉ ማኅቶት። እነማ? እነ ዘካርያስ። ስለዚህ በዚህ ሁሉ ስለተነገረ ስለ ማህጸኗ ይላል። በእውነት ማህጸኗን ድንኳን ሲሉ ልጇን ምን አሉ? ሊቀ ካህናት አሉ። ማህጸኗን የወይን ሀረግ ሲሉ ልጇን ምናሉ ፍሬ አሉ። እነማ እነ ካሌብ። ማህጸኗን ጸምር ሲሉ ልጇን ጠላሉ። እነማ እነ ጌዲዮን። ማህጸኗን ማሰሮ ሲሉ ልጇን ጨዋሉ። እነማ እነ ኤልሳ። ማህጸኗን ገዳም ሲሉ ልጇን አንበሳ አሉ። እነማ እነ እዝራ። ማህጸኗን ገነት ሲሉ ልጇን ምናሉ ፍሬ። ማህጸኗን ጉድጓድ ሲሉ ልጇን ምናሉ ውሃ። እነማ እነ ሰሎሞን። ማህጸኗን ረጅም ንጉስ ዙፋን ሲሉ ልጇን ምን አሉ? ንጉሥ። እነማ? እነ ኢሳይያስ። ማሕፀኗን የታተመ መጽሐፍ ሲሉ ልጇ ክርስቶስን ምን አሉ? የሕይወት ቃል። እነማ? እነ ኢሳይያስ። ማሕፀኗን የተቆለፈ መቅደስ ሲሉ ልጇን ምን አሉ ንጉሥ አሉ። ዛቲ ወት ጹታ ትነብር፣ እች ደጃፍ ምን ሆና ትኖራለች? ተዘግታ ትኖራለች። ማሕፀኗን በእውነት ተራራ ሲሉ ልጇን ምን አሉ? ደንጊያ። እነማ እነ ዳንኤል። ስለዚህ በእንተ ማሂፀና ዘጾረከ ነቢያት ብዙ ሕብረ ትንቢት በተናገሩለት ብዙ ሕብረ አምሳል በመሰሉለት ዘጠኛ ወር ከአምስት ቀን አንተም በተሸከመ በምኗ በማህፀኗ በማለት በእውነት ማህፀኗን አማላጅ አድርጎ አባ ጊዮርጊስ ያቀርባል ረዴቱ በረከቱ ይደርብን።